እጃችን ብሩ ሲገባ የዚህን ሀገር የመውት ጠረን ለቁቅ መውጣት ነው። ልጅ ስራ መግባት እንጂ ስልክ እንፈልጋለን። ይህንን ነገር እንወጠዋል። ልክ ያልሆነ ነገርም አለ። ምን እንደሚቆጭኝ ታውቃለህ? በደንብ ሳልቀጠቅጣት መሞቱ። ልጅ ከትምህርት ቤት በሰላም ወደ ቤት እየሄደ ነው። እዚህ ሥራ ላይ አንድ ስህተት ከሠራን ሁለታችንም፣ ወይኔ እንደምንወረወራስ የምንጠፍቶ በቢሾፍቱ ከተማ የሙሽራ ቬሎ የሚዜ ልብሶች እንዲሁም የተለያዩ የበዓል ልብሶችን የት ማግኘት እንደሚችሉ ያውቃሉ? የኔ ምርጫ ቤላ ብራይዳል ናት። ቤላ ብራይዳል እነዚህን የመሰሉ የሚያማምሩ ልብሶችን አቅርባልናለን። ሕይወት ህንፃ አጠገብ ማቲ ህንፃ አንደኛ ፎቅ ላይ ያገኘታል። እኔ አሁን ማወቅ የምፈልገው ልጅነት ድራማ ክፍል ሁለት መቼ እንደሚለቀቅ ብቻ ነው። እኔ ምን ላርግ? እኛ ለፍተን በሰራ ነው ሰዎች ቤታቸው ቁጭ ብሎ ኮፒ አድርገው እየለቀቁብን ነዋ። እሺው ምንድን ነው የሚሻለው? ትክክለኛውን ቻናል ንገሪያቸውና ሰብስክራይብ አድርገው እዛው ይጠ ሰላም እንዴት ናችሁ? ውድ የልጅነት ድራማ ተከታታዮቻችን ልጅነት ድራማ ክፍል ሁለትን በማቆየታችን ምክንያት ከልባችን ይቅርታ እየጠየቅን ከዚህ በኋላ አርብ አርብ አስራ ሁለት ሰዓትን ጠብቀን በባሮክ ሲኒማ ከሀምሳ ሺህ በላይ ባለው ሰብስክራይብ ቻናላችን የምንለቅ መሆኑን ለማሳወቅ እንወዳለን። አብሮነታችሁ አይለያል።

ን እንደ ቁጡ በአዲስ ዩኒፎርም ከቻ ሳለች ሻባ ሻባሽ ደግሞ የቅባቶቹ ነው እንዴ? ማናባቱ አባቱን እንደፈረሽ እንዴ? ንገሪኝ ንገሪኝ ስሙ ብቻ ጥሪልኝ። ምን ታደርጋቸዋለህ? ነው ሰማይ ስጋቸውን አራት ስሜ እኮ በያ ነው የሰፈሩ ባንዲራ ወይኔ አንቺ ደግሞ ሰፈር ታስንቅ ያለሽ፣ እንዴት ነው የእኔን እያየሁ ዝም ብለው። ቆይ ግን እሱ ተርፏል፣ እሱ ብቻ ነው መቆም። ንገሪኛ ሰው በሕይወት አለ ወይስ የለም አለች። ሴት ናት እንዴ? አረ ለውጥ አሁን እንዴት። ስሚ ግን እንዴት ናቸው? ለምን አንዷን አጣብሰሽኝ ከዚህ ላይ። የሰው ነገር ደግሞ የሰው ነው። ምን ካልፈለግከው ታበቃለህ። ኧረ ቁጡ አረጋጊም። አመረርሽ። ለነገሩ ወንዶች ትባሉ። ሴት ልጅ ለመዝናኛ የተፈጠረች ነው የሚመስላችሁ። ስወጣ ድረስ አልነበርሽ እንደ አሁን። ምን ሆንሽ ነው? ደህና ነኝ፣ ምንም ምን አለ አንቺን ሲቀልን ቢያደርገው! አንድ ያዘ አንድ ለቀቅያሽ። ተጨነቅሽብኝ እኮ። አይዞሽ፣ አታልቅሽ ልጄ። ምን ሆነሽ ሻል? አረ ምንም አልሆንኩም። ይኸው እያየሁት አይደለም። እንዴት የክፍሉ በር መቶኝ ነው። አይ መከራዬ። እንደው ተጣልተሽ ነው የመጣሽው? ልጄ፣ አንድ ነገር ብትሆኝብኝ። የሆነ ነገርስ ቢያደርጉብኝ ሁሉ ቀርቶብኝ ሸሽግሽ ባኖርኩሽ

ተው በቃ በያኔ ይፈቷል። እያዩዋችሁ ነው። ችግር ከተፈጠረ ለምልክት እንዲሆንን ቅደብሽ ብቻ ከፍ ማድረግ ነው የሚጠበቀው። አንድ የፀጉር ዘለላ መሬት ሳነካ አጠገብሽ የምደርሰው። እንደዛ ካልሆነ በያ ብለሽ እንዳትጠሪ፣ በያ እንዳትጠሪ። የምን ችግር ነው የምታወረው? ዝም ብለህ አትሄድም እንዴ? እይ አንተ ነህ፣ ማንም የለም። ያብዳል እንዴ? ኧረ እንደውም በጣም ጤነኛ ነው። ለኔ ብለሽ ነው ያባረርሽው። አይ በእጁ ሰበብ እንዳትሆንበት ብዬ ነው እንጂ። ኧረ እኔ መጀመሪያ ጤነኛ እንደሆነ ነው ባቅ ኖሮ አስቀየመው ነበር። ጭራሽ በሰው ሰፈር መተት ትደነፋለህ። እን ኧረ እኔ የትም ሰፈሪ ነው። ዋው ጀግና ነህ። ተማረኩበት እንድልፈልገ ነበር። በቃ ይልኝ በእናትህ

በቃ፣ መጣሁ ውጭ ጠብቅ። ምን እንደተፈጠረ ብታይማ? መንገድ ላይ ወደዚህ ስመጣ ማለት ነው። ዛሬ ምን ሆነ ልጁ ጆሲ? ለምንድ ነው ምጆ አልሰማልከኛ? አንድ መንገድ ላይ ዘኝ እኮ ነው ሲንጋተተኝ። እረ ተፋታኝ ብለው ሊፋታኝ ነው ከዛ እኔ አንተ መክሌት አባት ፍቀኛ አለኝ አልኩት። ከዛ እሱ ምን ቢለኝ ጥሩ ነው፣ እህ፣ ስማኛ፣ ምን ሆናል ዛሬ? ባልሽ ግን ምን ያህል እድለኛ ነው፣ አንቺን የመሰለች ቆንጆ ሚስት አለችው አላለኝ? መሰለ አደል እና እነሱ እየጠበቁ እንደሆነ ነኝ እዚ ያስቀምጠኛው እንደምትሄደው ማኪ ምን ሆነሽ ነው የከፋሽ? ምንም አልሆንኩም። ዛሬ ደግሞ በጣም አምሮብሻል። እናንተ ከመች ተዋውቃችሁ ነው እንጻር የደረሳችሁት? ኧረ አልተጣላንም። አሁን ወሬውን ያቀበለኝ ሰው ውሸታም ነው ማለት ነው? ሳይሆን ወሬው ትንሽ ቅመም ጣል ሳይልበት አይቀርም። ምን ማለትም ወሬው ሳይጋነን አይቀርም? አንቺ ዝም በይ ክፍል ገብተሽ ከምትማሪበት ቀን ይልቅ እዚህ ቢሮ ለክስ የምትመላለሽበት ቀን ይበልጣል። ቆይ ክስ አይሰለችሽም? ምን ብትደረጊ ነው ግን የሚሻልሽ? ምን አደረግ ዝም በይ አንቺ። አንቺስ ብትሆኝ ገና እግሪሽ እዚህ ትምህርት ቤት ከመርገጡ የምትማችው መባረር ፈልገሽ ነው? ኧረ እኔም ባልሆነ መታች የተባለው ታዲያ አንቺ እሷን መተሻት ነው። በእርግጥ ተጨቃጭቀን ነበር፣ እዚህ ድረስ የሚያደርስ ድብድብም ሆነ ሌላ ነገር ግን አልነበረንም። እውነቷን ነው። ከዚህ በኋላ እኔ እንደዚህ አይነት ነገር ብሰማ ወየውላችሁ። በሉ አሁን ታረቁና ሄዱ። ምን ከሷ ጋር እኔ? አዎ ቶሎ ታረቁና ሄዱልኝ። እኔ ስራ ደብኝ። እሺ እላታለሁ። አሁንም ልትደባደቢ ነው? አታያትም? አውቃ እኮ ነው የትላንት ነው የምታልበቃት መሰለኝ። በእሷ ምክንያት ራስሽን ችግር ውስጥ አትክተች። እንዴት ነው ዝም ብላት ሐና። እኔ ሰው ላይ አልደርስም፣ ከደረሱብኝ ግን ክብሬን ከማስጠበቅ ወደ ኋላ አልልም። ቁጡ እንደሆንሽ ሁሉም አውቃል። ቆይ ግን እንደዚህ አይነት አመታት የት ነው የተማርሽው? አላስተረፍሻትም እኮ ኑሮ ስንት ነገር ያስተምራል መሰለሽ። ህይወት የምትባል ትምህርት ቤት ናት። ራሴ እንዴት መከላከልና ማስተማር እንዳለብኝ ያስተማረችኝ ምንድን ነው ህይወት። ምናምን እያልሽ እውቀት የሚጠይቅ ነገር የምታወሪብኝ። ልክ ከቅድም ጀምሮ ስጠብቅሽ የነበረው እኮ ም ምንም እንዴት ምንም ምንድን ነው የተፈጠረው ብሎ ሁለታችንን በየተራ ጠየቀን። መጀመሪያ እሷ ነበር የጠየቃት። ከዛ ምንም አልተፈጠረም አለችው። ከዛ ወደ ክላስ ግቡ ብሎ ክላስ ገባን። የሆነ ያሰበችው ነገር ቢኖር ነው እንጂ ጽዮን ዝም ብላ ማለት ይሄውልሽ፣ ነጽ ጽዮን በጣም በቀለኛ ልጅ ናት። በተቻለሽ መጠን ራሽን ከሷ አርጊ፣ ችግር ብቻ ነው የምፈጥርብሽ። ለነገሩ ልክ ነሽ፣ ልክ ነሽ። ያለኝን አንድ ድል ማባከን የለብኝም እ ሌላ ጊዜ አብራራልሻለሁ አለው። እስኪ ስለ ልጆቹ ግን ንገሪኝ። እሺ፣ እንደነገርኩሽ ነው ሲሆን ቁጡ፣ በቀለኛ የምትፈልገውን ነገር ካላገኘች ወደ ኋላ የማትል ግትር ናት። ይሄ ባህሯ ደግሞ መክሊትንም እያበላሻት ነው። መክሊት የዋህናት ከምን ጋር ያወለች ነባት ነው። እ አመሏ እንዲሚቀያየረው ለጆሲ ካላት ፍቅርም ነው። ያው ሰውን ከልክ በላይ ስቶጂ መቅናት ሻ አይቀር ታዲያ፣ በልክ ማድረጉ አይሻልም? ፍቅር እንደዚህ አይነት ነገር መቻውቅን ነው። እኔ በበኩሌ ሁሉም ነገር ከልክ ሲያልፍ መርዝ ነው ባይኔ ይሆናል ፍቅር ግን እንደዚህ ለማሰብ ጊዜ አይሰጥም። ያው ነጭ ናጫና ቁጡ ከአረጓት ባህሪዎቹ አንዱ እሱ ነው። ስለ ሌሎቹ ደግሞ ሌላ ጊዜ እነግርሻለሁ። እየቆየሽስ መጪ ደግሞ በደንብ ታውቂያቸዋለሽ። ልክ ነሽ። እኔ አሁን ቢደርሽ ልመጣ እንዴ? ለምን? ያው ምሳሳትም አይደለ? ምሳ በልቼ ልመጣ ነው እንዴ? እኔ አይደለሁ እንዴ አብረን እንበላለን። ምግብ ይዘሽ እንዳመጫ ያልኩሽ እንዴ? መቻልሽኝ። እኔ ያላመጣሁት እኮ በምግቤ እንዳልዘጋችሁ ብዬሽ ነው። የጓደኛዬ ታሪክ እኮ የነገርኩሽ ለዚህ ነበር። ለማንኛውም መጣው ጠብቂኝ። ሰላም ስሊ፣ እንዴት ነሽ? እንዴ ጠፋ ሰው፣ አለሁ። እንዴት ነህ? አለን። አንቺም እኮ ጠፋሽ። አክስቴም ከሄደ ጀምሮ ደውላለን አታውቅም። ቤት ምናምን ሁሉም ደና ናቸው? ደና ነን እኛማ። ማማም እኮ ቀንና ሌሊቱ ሰምታቶባት እኛ ጋር እሱ። ሌሊት ሌሊት ምናምን ነው የምትደውሉ ብታይ፣ በደረቀ ሌሊት ደውላ ምሳ በላችሁ፣ በሌላኛው ቀን ደግሞ ምሳት በሉም እንዲሁ ትለናለች። አይ አክስቴ እና እናንተስ ጋር ምን አዲስ? አጎቴ ደህና ነው። ባለፈው እኮ አይቼው አላየኝም መሰለኝ አለፈ። በዚህ ቁመትሽ እኮ እኔና ፈጣሪ ብቻ የማናይሽ። ለማንኛውም በዚህ ሳምንት ረፍት ላይ እመጣለሁ። ማሚም ነግራትና ሌሊትም ቢሆን ትደውልላችኋለች። አሪፍ። በቃ አቤት ስትመጪ በደንብ እናወራለን እሺ? ወይ ሙአበቴ ማለት የቀድሞ ሙአበቴ። ቆይ ግን ምን አድርጌ ነው እንደዚህ የምትሸሸኝ? ያን ሁሉ የፍቅር ቃላትና ቃል መገባበሽት ነበር ማለት ነው። አረ አይደለም ሙአበቴ፣ በቃ የሆነ ጊዜ ሙጀ ሻሪ ከሮጊ ሊሻሎ ብዬ በውስጥ የነበረው ሙአበት ጠፋ። ታዲያሽ የምላድርግ? ቆይ ፍቅር ዘላለም አይነት ለኛ ነበር። አሁን ምን ታገኝት ነው እንዲምትሆነ? በቃ እሱን እኮ ነው የምልሽ፣ ከኔ የተሻለ ሰው ይገባሻል። እና በቃ ለኔ የሚያዘኔ ምንጫቱኝ አራ ታልክሽ የፍቅር አምላክ መብረቅ ጥልብኝና በኋላ ትተሽኝ ታዝኛለሽ። እኔም መኖር እፈልጋለሁ። አራ አምላኪ ለዚህ ልጅ የነበረኝን የፍቅር ስሜት መልስልኝ። ቆይ አሁን ደግሞ ምንድን ነው? ለምን አትፋችኝም? እንዲህ በቀላሉማ አይሆንም። የምልህን ነገር ሁሉ እሺ መቤቴ እያልክ ነው መቀበል ያለብህ ገባ? ማን ማንነቴንማ ታውቃለህ አሁን ያልኩን መላ ትወርዳለህ ወይስ እንዴ? ከሰጠሽ መች ሳምንት ሆን አሁን ሰላ በዛሽውም። እንዴ አሁን ታጠፊያለሽ ወይስ አታጠፊው? ስማ ይሄ ፎቶ እኔ ጋር ብቻ ያለ ከመሰለህ ተሳስተሃል። አንድ ነገር አደርጋለሁ ብትል ጓደኞቼ በደቂቃ ውስጥ ነው ፎቶውን ፖስት አድርገው የሚያዋርዱ። እሺ ስንት ስንት የመክፈል አቅም አለ? እረ ቢያንስ የተወሰነ መልሺ። ከዚህ በኋላ አስጠራ ብቻ ነው መጣውሽ። ሂድ፣ ከዚህ ምን እያረክሽ ነው? ሌላ ጊዜ ሳረግ እንደምታይኝ ነዋ። ቆይ አያሳዝንሽም እንዴ? እስከ መቼ ነው እንደዚህ የምትቀበዩ? ምንድን ነው? ይልቅ እኔን እዚህ ከምጨቀጭቂ የህይወትሽ ህይወት የት ሄደ? እና ሚኪ ጋር ቆይ፣ ምንድን ነው ተጣልታችኋል? አንዴ ሰሞኑ ባክሽ ላይ ማልቀባኝ እና ምንድን ነው ሁሉ ነገሩ ተቀይሯል ማለት በቃ። ከዛ ቀን በኋላ ሁሉ ነገሩ ተቀይሯል። ቆይ ነው ይፈልገኝ ነው እንደመጣሁት ኬቱ ቀን በኋላ ደግሞ ምኑ ነው ፈልገሽ ያመጣሹ ጽይ ጆሲ በጣም እያናደደኝ ነው እሱንማ እየ ነው እኮ ሲጀመር አንቺን ትቶ እነ ሚኪ ጋር ምን ይሰራል ምን አቃለው ጽ አንቺ ደግሞ አታባብሽብኝ ውስ አንቺ እኮ ነሽ ጥፋተኛ መጀመሪያውንም ፊት ባሰጩ ኖሮ እንደዚያ ይጨማለቅብሽም ነበር ጽ ደግሞ እውነቴን እኮ ነው መግሊት ወንድ ልጅ ፊት ስሰጩ ይጨማለቅብሽ በጣም ስትንከባከቢ ደግሞ እናቱን ትመሲዩና ሌላ ሚስት ፍለጋ ነው የሚሄደ አታለቃቅሽ ስንቱ እየተመላለሰ እንደሚፈልግሽ ማወቅ አለበት። የእኔ ጓደኛ ደግሞ እንደዚህ ስትሆኝ ዝም አልልም። ተነሻውን ማላዘኑ ተኝ። ነው ፍቅረኛ ግን ምሉን ብላ ነው እንደዛ የምትሆነ። እሷ እንደዚህ ናት። የእሷ ብቻ በመሰላት ነገር ላይ ድርድር ስለማታውቅ እና። እንዴ መቼም ሳታስፈቅድ ተቀመጥሽ አትልኝም አይደል? አያለልሽም በሆነ መጠየቅ ያለብኝ ሰው ሳይኖር አይቀርም። እንዴ አላስፈቅድም። አንተን ለማውራትና ለማናገር ስንቱን አስፈቅድ ይችሏሉ እንዴ? እንዴት ማለት በቃ በቃ ከመጀመሩ ነው መልስ የሆነው። እብድ ተነካ። አብደኬ ያሳብድኬ የሰው ልጅ ብቻውን ይሁን ዘንድ መልካም አይደለም ይላል እኮ ቃሉ። ቆይ አንተ ጓደኞች አሉ አይደለም? ለምን ሄደ ከነሱ ጋር ትጫወትም? ምን ሴት ሴት ስለ መጠምጣል ከሴት ስለተወለድኩ ይመስለኛል። እዚች ጋ ለመሄድ ነው ትቶሽ የመጣው። ምን አባቷ እንደምትመስልኩ አሁን እቺ ካኔ ታችላል። አረ ምን አገናኛችሁ? የሱ አይን አውጣነት ና የሱ ልክስክስነት ነው እንጂ የምቀና መስሎት ከሆነ ተሳስቷል። ሲጀመር ነው ይላሱ ምንም ስሜት የለኝም አረ የምን እጅ መስጠት ነው? ለል እንደው ማንነትሽ ልታሳያት ይገባል። እሷ ምን አረገችው እሱ ነው እንጂ አልገባሽም እኮ እሷ የፈለገችው የክፍሉ ተፈሪም ቆንጆም መሆን ነው። አረ ማንነታችን ማን አሳያታለን። እናዚህ ትምህርት ቤት ብዙ ማታቂያቸው ነገሮች ስላሉ ስለነሱ ልረዳሽ ስለፈለግኩ ነው እንጂ በሌላ ነገር ባታሰብብኝ ደስ ይለኛል። ሰው በቃ ብቻው መቀመጥ አይችልማ? እሺ በቃ በኋላ እስክንገናኝ ቻዋ ያቴ ለሽ ነው ግን ጆሲ የሚባለው ልጅ ቆይ፣ ከእኔ የምንፈልገው ነው የሚከታተለኝ? ተይው እባክሽ፣ እሱን እንደ ፊንጣ እኮ አንዳ ሴት ወደ አንዳ ሴት መዝለል ባህሪው ነው። ቢ ማለት በቃ የግቢ ሴቶች ስለሚያብዱለት ራሱ እንደ ጀስቲን ቢበር ነው የሚያዩት። እባክሽ እሱን ተይው። ውይ እኔ የሰራሁት እንኳን ይቅርብሽ። ካሌ ትወስዳለሽ። ውይ እሱ ልጅ ይጨንቃል ማ አሌ ይጨንቃል? ነው ያሳዝናለሁ። የክፍላችን መስኪኑ ልጅ እኮ ነው። ለነገሩ ልክነሽ። ያቺ ጽዮን የምትባለው እንዴት ስታደርገው እንደነበር አይቻታለሁ። አንቺም እኮ የዋዛ አይደለሽ። እንዴት ቀሚሷን ቀደሽባት አይደል? ኧረ እኔ ያልቀደድኩባትም። እና ማን ነው የቀደደው? ችግር የለውም። ምን ይጸዷል? አሳይመንት ሰርታል እንዴ? አዎ። ልስጥሽ? አዎ። ቲቸ ቲቸር አባት፣ የሰጠኝ ትራንስፖርት ትምህርት ጠፋብኝ እና እንዲፈተሽልኝ እፈልጋለሁ። አሁን ላስተምር ነው። በኋላስ? በቃ እዚህ ክላስ ማስተማር አይቻልም አላ አሁን